በስመአብ አብ ወወልድ ወመንፈስ ቅዱስ አዱ አምላክ መጻፈ የወዲት ምዕራፍ ሰባት የቤት መከበብ። በማግስቱ ሆሎፎርኒስ ወደ ቤት ይጓዝ ዘንድ ቀድመውም የአንባዎቹ መግቢያ ይይዙና የእስራኤልን ልጆች ይዋጓቸው ዘንድ ከእርሱ ጋር የተሰለፉ ጭፍሮችን ወገኖችን ሁሉ አዘዛቸው። በዚያ ቀን ጽኑዋን አርበኞች የሆኑ ኃያላን ሰዎች ሁሉ ወረዱ። እነዚያ ጓዝ ከሚጠብቁ ካልከበቡ ከብዙ አርበኞች ሰዎች በቀር መቶ ሰባ ሺህ እግረኞችና አስራ ሁለት ሺህ ፈረሰኞች ነበሩ። በቤጤልዋ አጠገብ በአውሎን በውሃው ምንጭ አጠገብ ሰፈሩ። የሰፈራቸውም አቋል አቆልቋይ እስከ ዶታያ ቤጤሌዋ ድረስ ወርዶም በአሴዴራም አንጻር ከቤጤሌዋ እስከ ቀያሞስ ደረሰ። የእስራኤል ልጆች ብዛታቸው ባዩ ጊዜ እጅግ ደነገጡ። እርስ በርሳቸውም እነዚህ ሰዎች ዛሬ ምድርን ሁሉ ይሸፍኗታል፣ ተራራ ቢሆንም፣ ኮረብታ ቢሆንም፣ ቆላ ቢሆንም ብዛታቸውን የሚችል የለም ተባባሉ። ሁሉም መሳሪያቸውን ያዙ፣ ባንባቸውም እሳት አነደዱ። በዛች ሌሊት ሁሉ ሲጠብቁ አደሩ። በሁለተኛ ቀን ሆሎፎርኒስ በቤጤሌዋ ባሉ በእስራኤል ልጆች ፊት ፈረሶችን ጫን። የከተሞችን መግቢያ ያዙ ዘንድ ይይዙ ዘንድ የውሃዎችንም ምንጭ ይገቡ ዘንድ ወደዚያም አርበኞች ሰዎችም ቀድሞ ይደርሱና ይከቡ ዘንድ ጎበኞችን ላከ። እርሱም ከሰራዊቱ ጋር ፈጥኖ ሄደ። አርበኞቹ የሆኑ የኢሳው ልጆች አለቆችም ሁሉ የሞዓብ ወገኖች ሽሞች ሁሉና የባህር ዙሪያ ገዢዎች ወደርሱ መጡ። እንዲህም አሉት፦ አቤቱ በሰራዊት ላይ ጥፋት እንዳይሆን ቃላችንን ስማ እነዚህ የእስራኤል ልጆች ወገኖች በሚኖሩባቸው አንባዎችና ኮረብታዎች ነው እንጂ በጦራቸው የሚታመኑ አይደሉም፣ ለአንባቸው መውጫ የላቸውምና። እና አቤቱ አሁንም በሰልፍ ስርዓት አትዋጋቸው፣ ከሰራዊት አንድ ሰው ስንኳ የሚሞት አይኖር። ነገር ግን አንተ ከሰራዊት ጋር በሰፈር ጠብቃቸው። አሽከሮችና የሰራዊትህም አርበኞች ሁሉ ከተራራው በታች የሚፈልቅ የውሃውን ምንጭ ሁሉ አጽንተው ይጠብቁ። በቤጤልዋ የሚኖሩ ሰዎች ሁሉ ከዚያ ውሃ ስለሚቀዱ ውሃ ጥም ይገላቸዋል። ሀገራችንም ለአንተ ያስገዛሉ። ሰራዊቶችና እኛም ላነባቸው ቅርብ ወደ ሆነ ቦታ ወደ ኮረብታቸው ምራስ እንወጣለን። ካምባቸው አንድ ሰውስ እንኳ የሚወጣ እንዳይኖር በዚያ ሰፈርና እንጠብቃቸዋለን። እነርሱ ሚስቶቻቸውና ልጆቻቸውም በረሃብ ይጠፋሉ። ሳይዋጓቸው በአገራቸው ጎዳና ይወድቃሉ። ከድተዋልና በስራቸውም በሰላም አልተቀበሉም እና ጽኑ በቀልን ትበቀላቸዋለህ። በሆሎ ፎርኒስ ፊትና በሰራዊቱ ሁሉ ፊት ቃላቸው ደስ አሰኘ። እንደ ተናገሩም ያደርጉ ዘንድ አዘዘ። የአሞን ልጆች ሰራዊትም ተጓዙ። አምስት ሺህ የሚሆን የአሦር ሰራዊትም ከእርሱ ጋር ነበሩ። በአውሎኒም ሰፈሩ። የእስራኤል ልጆች ምንጮችና ውሃችን አስቀድሞ ያዙ። የኢሳውና የአሞን ልጆችም ወጥተው በዶታማ አንፃር ባሉ ተራሮችም ሰፈሩ። ከእነርሱም በምኩር ወንዝ ባለ በኩስ አጠገብ ባለ በኤቂራብ አንጻር ወደ ደቡብና ወደ ምስራቅ ሰዎችም ላኩ። የቀሩት የአሶር ሰራዊቶች ግን በምድር በዳ ሰፈሩ። ሀገሩንም ሁሉ አለበሱት። በዛችም በኋላ ከዛ በኋላ ጓዛቸውን ከእነርሱ የሚበዛ የሌላ ሰራዊታቸው ብዙ ብዙ ገንዘባቸውንም አጋዙ። የእስራኤላዊ መጨነቅ ጥላቶቻቸው ስለከበቧቸው ከመካከላቸውም መውጫ ስለሌላቸው ሰውነታቸው ተጨንቃለች እና የእስራኤል ልጆች ወደ አምላካቸው ወደ እግዚአብሔር ጮሁ። አሶርያን ከሰራዊቶቻቸው ጋር ሁሉ አርበኞቻቸውም በፈረሶችና በሰረገላ የተቀመጡ ሰዎችም ከብዋቸው 34 ቀን ተቀመጡ። በሜልጣዊ የሚኖሩ ሰዎችም በቃቸው ያለ ውሃቸው ሁሉ አለቀ። የሚጠጡት ለአንድ ቀን የሚያረካቸው ውሃ አልነበራቸውም። በመስፈሪያ እየመጠኑ ወደ መጠጣትም ተመለሱ። ልጆቻቸውና ምስቶቻቸው ጎልመሶችም ተጨነቁ። በውሃ ጠምም አለቁ። በከተማቸው አደባባይና በበሩ ጎዳና ወደቁ። ከዚያ በኋላ ምንም ኃይል አልነበራቸውም። ሕዝቡ ሁሉ ጎልማሶችና የከተማ አለቆችም፣ ልጆችና ሴቶች ወደ አዛያን ተሰበሰቡ። ቃላቸውንም አሰምተው ጮኹ በአለቆቻቸው ፊት እንዲህ አሉ። በእኛ ላይ ታላቅ ጉዳትና ታደርሱብን ዘንድ ከአሶር ሰዎችም አሽከሮች ጋር በሰላም በጎ ነገር ባልተናገራችሁ በእናንተ በእኛ መካከል እግዚአብሔር ይፍረድ። አሁንም የሚረዳን አጣን። በፊታቸውም በውሃ ጥምና በጽኑ ጥፋት እንደጠፉ እንጠፋ ዘንድ እግዚአብሔር በእጃቸው ጣለን። አሁንም ተገዙላቸው ይዘርፉም ዘንድ ከተሞቻችሁን ሁሉ በሆሎፎርኒስ ወገኖችም ሰራዊት አሳልፋችሁ ስጧቸው። ሰውነታችን እንድትድን የልጆቻችንም ሞት በዓይኖቻችን እንዳናይ በውሃ ጥም ከምንሞት ቢዘርፉን ብንገዛላቸው ይሻላልና የሚስቶቻችንን የልጆቻችን ሰውነት አልቃለች። እነሆ ዛሬ በዝች ቀን ይህ ነገር እንዳታደርጉ ሰማይና ምድርን እንደ አባቶቻችን ኃጢያትን እንደ ኃጢያታችን የሚፈርድብን የአባቶቻችን አምላክ እግዚአብሔር እንዳኝባችኋለን። በማህበሩ መካከል ጽኑ ለቅሶ ሆነ። ሁሉም በአንድነት አለቀሰ፣ ቃላቸውንም አሰምተው ወደ እግዚአብሔር ጮኹ። ኦዚያን አላቸው ወንድሞቻችን ሆይ ሁል ጊዜ በመከራ የሚጥለን አይደለምና ፈጣሪያችን እግዚአብሔር ቸርነቱን እስኪመልስልን ድረስ እመኑ። ዳግመኛ አምስት ቀን ታገሱ። እነዚህ አምስት ቀኖች ካለፉ በኋላ ረዴቱ ካልመጣልን እንደ ተናገራችሁት እናደርጋለን። ህዝቡንም ወደ የሰፈራቸው በተናቸው። እነርሱም ወደ ከተማቸው ግንብና እንባ ሄዱ አንባ ሄዱ ሚስቶቻቸውና ልጆቻቸውም ወደ ቤታቸው ላኩ በከተማም ፈጽሞ የተጨነቁ ነበሩ መጽሐፈ ዮዲት ምዕራፍ ስምንት የዮዲት ትውልድና ተግባር በዚያ ወራት የእስራኤል ልጆች የሰልሰዳይ ልጅ የሰላማያ ልጅ የናትናኤል ልጅ የኤልያብ ልጅ የኤልያስ ልጅ የሄቄስ ልጅ የራዌል ልጅ የጋይድን ልጅ የአናኒ ልጅ የሄልቅያስ ልጅ የአዛያ ልጅ የዮሴፍ ልጅ የሆነ ልጅ የሆክስ ልጅ የሚራራ ልጅ የወዲት ሰማች ባሏ ከነገደዋን ከሀገሯ የሆነ ምናሴ ነበር። የገብስም አዝመራ በደረሰበት ወራት ሞተ። ኖዶ ከሚሰሩ ሰዎች ጋር በእርሻ ውሏልና ራሱን ራሱንም ምች መታው፣ ታመመ፣ ተኛ። በሀገሩ በቤልጤዋም ሞተ። እንደ አባቶቹም በሀገሩ በዶምታምና በበላማን ባለ ቦታ ተቀበሩ። የወዲትም መበለት መበለቱና ሶስት አመት ከአራት ወር በቤቷ ተቀመጠች። በቤቷም ሰገነት ላይ የባህታዊና ክፍል አዘጋጀች። በወገቧ ማቅ ታጠቀች። የመበለትን ልብሷን ለበሰች። በመበለትነቷ በኖረችበት ወራት ሁሉ ትጾም ነበር። በሰንበት ዋዜማና በሰንበት መባቻ ዋዜማና መባቻ፣ በበዓልና በእስራኤል የደስታ ቀኖች ካልሆነ በቀር አትበላም ነበረ። መልከ መልካምና እጅግ ደመግቡ ነበረች። ባሏ ምናሴ ብሩንና ወርቁን፣ ሴቶችና ወንዶች አሽከሮች፣ ከብቶችም እርሻውንም ትቶላት ነበር። በእርሱ ላይም ትኖር ነበረ። ፈጽማ እግዚአብሔርን ትፈራ ነበር እና በእርሷ ክፉ ቃልን የሚናገር አልነበረም። የወዲትና የእስራኤል ሽማግሌዎች ውሃው ስላለቀ ሰውነታቸው ተጨነቀች እና ህዝቡ ባለቃቸው ላይ የተናገሩትን ክፉ ነገር ሰማች የወዲት ኦዚያን ለህዝቡ የነገራቸውን ቃል ሁሉ በአምስት ቀን በኋላም በሀገራቸው በአስር ሰዎች እንዲሰጡ እንደማለላቸው ሰማች። ገንዘቧን ሁሉ የምትጠብቅ ሞግዚቷንም ልካ ኦዚያንን ከበረኒን ከርሚኒን የከተማዋንም ሽማግሌዎች ጠረቻቸው። እርሷም ወደ እርሱ መጡ። እርሷም ዛሬ በህዝቤ ፊት የተናገራችሁት በጎ ነገር አይደለምና በቤጤሌዋ የሚኖሩ ሰዎች ሽሞች፣ ወይ ስሙኝ። እግዚአብሔር በእነዚህ በአምስት ቀኖች ባይረዳችሁ ሀገራችሁን ለጥላቶቻችሁ አሳልፋችሁ ትሰጡ ዘንድ በእግዚአብሔርና በእናንተ መካከል የተማማላችሁትን መሃላ በዚህ አጸናችሁ። አሁንም በዚች ቀን እግዚአብሔር የምትፈታተኑ በእግዚአብሔር በሰው መካከል የተነሳችና ናትና ምንድናችሁ? አሁንም እርሱ እግዚአብሔር ይመረምራል። እናንተ ግን እግዚአብሔር ሁልጊዜ የሚያደርገውን አታውቁም። በሰው ልቦና ያለ ረቂቅ ምስጢርን የማታውቁ የማታስተውሉ፣ ይህንን ሁሉ ያደረገ እግዚአብሔር እንዴት ትመረምራላችሁ? ልቦናውንስ መርምራችሁ ታውቁ ዘንድ እንዴት ትወዳላችሁ? ምክሩንስ መርምራችሁ ታገኙ ዘንድ እንዴት ትመረምራላችሁ? ወንድሞች ሆይ ለእናንተ አግባባችሁ አይደለም። አምላካችን እግዚአብሔርን አታሳዝኑ። በእነዚህ በአምስት ቀኖች ይረዳን ዘንድ ባይፈቅድ በማንኛውም ቀን ቢሆን በፈቀደ ጊዜ ሊያድነን ወይም በጠላቶቻችን ፊት ሊያጠፋን ስልጣን አለው። እግዚአብሔር እንደ ሰው የሚጨክን አይደለምና እንደ ሰውም የሚቀየም አይደለም እና፣ እናንተ አምላካችን እግዚአብሔርን አትፈታተኑት። ነገር ግን ከእነርሱ የምትገኝ ድህነት ደጅ ጥኑ። ቃላችንም ሰምቶ ይረዳን ዘንድ ይፈቅድ ዘንድ እሆነ እንደሆነ እመኑ። በዘመናችን ወይም ዛሬ በቀደመ ዘመን እንደተነገረ ከኛ መካከል ወገንም ቢሆን ነገድም ቢሆን ከተማም ቢሆን መንደርም ቢሆን በሰው እጅ ለተሰራ ጣዖታት ለመስገድ እየተነሳ የለምና። ስለዚህ ነገርም አባቶቻችን ለመንበርበር ለጦር ሆኑ። በጠላቶቻችንም ሌላ አምላክ አናውቅም። ስለዚህ እኛን ወይም ወገኖቻችንን ችላ ይችል እንደማይል በእነርሱ እናምናለን፣ በእርሱ እናምናለን። እኛ በተያዘን ጊዜ ይሁዳ ሁሉ ይያዛል፣ ንዋየ ቅድሳቱ ይዘረፋል። በመቅደሱ መርከስ ከአንደበታችን ይመረመራል። የወንድሞቻችን መገደል፣ የሀገራችን መዘረፍ፣ የርስታችን ምድረ በዳ መሆን በሚገዙን አሕዛብ ዘንድ በእኛ ላይ ይመለሳል። ገንዘብ በሚያደርጉን ፊትም በዛ የተሰነካከሉና መገዳደሪያ እንሆናለን። መገዛታችን ያለ ምስጋና ይሆናል፣ አምላካችን እግዚአብሔር መዋረዳችንን አላየምና። አሁንም ወንድሞቼ ሆይ ለባልንጀሮቻችን ንገሯቸው። እኛን ያዳምጡን፣ ልቦናቸው ወደ እኛ ተሰቅሏል። መሥዋዕትና ቤተ መቅደስም በእኛ ጸንቶ ይኖራልና የአባቶቻችን እንደ ፈተናቸው የሚፈትነን አምላካችን እግዚአብሔር በዚህ ሁሉ እናመሰግን ለአባታችን ያደረገውን ሁሉ አብርሃምን እንደፈተነው ይስሐቅንም እንደፈተነው ያዕቆብንም የእናቱን ወንድም የላባን በጎች ሲጠብቅ በሶርያ መሲ ጲጦሚያ እንደፈተነው አስቡ። እርሱንም በፈተናቸው እነርሱንም በፈተናቸውና ልቦናቸውን በመረመረ ጊዜ እኛን የበደለን አይደለም። እግዚአብሔር የሚቀርቡትን ሰዎች ይቅር ይላቸው ዘንድ ነው እንጂ ሊያጠፋቸው አይደለምና። ኦዚያናም አላት፣ የተናገርሽ ሁሉ በበጎ ልቦና ተናገርሽ፣ ቃልሽንም የሚቃወም የለም። ጥበብሽ የተሰማ ከዛሬ ጀምሮ አይደለምና፣ ከመጀመሪያ ዘመንሽ ጀምሮ ሰው ሁሉ በጥበብሽ አወቀሽ እንጂ፣ የልቦናሽ ተፈጥሮ ደግ ነው እና ነገር ግን ሕዝቡ ፈጽመው ተጠምተዋል። እንዳሉን እናደርግ ዘንድ ዘበዘበን ልንለውጠው የማይቻለን መሐላ አመጡብን። አሁንም አንቺ እግዚአብሔርን የምትፈሪ ሴት ነሽና እግዚአብሔር ዝናብን ያዘንብልን ዘንድ ኩሬያችንን የሚሞላ ዘንድ እንግዲህ ወዳም እንዳንጠማ ለምኝልን። ዮዲትም አለቻቸው ስሙኝ፣ ለልጅ ልጅ የሚነገር ነገር ስራን እሰራለሁ። እናንተ ግን በዝች ሌሊት በበሩ ቁሙ፣ እኔም ከብላቴናዬ ጋ እወጣለሁ። ሀገሩንም አሳልፈን ለጥላቶቻችን እንሰጣለን በምትሉበት በዛችን ሙራት የእስራኤል አምላክ እግዚአብሔር በእጄ ይረዳል። እናንተ ግን የምሰራውን ስራ አትመርምሩኝ እኔ የምሰራው ስራ እስኪፈጸም ድረስ አልነግራችሁም። ኦዚያና አለቆቻቸውም በሰላም ሂጂ እግዚአብሔር በፊትሽ ይሁን፣ ጠላቶቻችንንም ይበቀል አላት። ተመልሰውም ወደ ባልንጀሮቻቸው ሄዱ።